ነገሮች የሚስተካከሉ ስለምስል ነበር ገብቶሻል። በቃ ማስተካከል የሚችል ነው ምስል እንዲህ እንደቆረጠልሽ አላቅም። በቃ እርግጠኛ አሉ። በቃ አሳይሽ እኔ ትልቅ ነገር ብዬ የማደርገው ለአንቺ ለአንቺ ተራ ነገር ገብቶሻል። ምንም አይነት መልኩም ያገናኘን ነገር አይኖርም። ሜይ ቢ ሜይ ቢ ነገሮች ተረጋግተው ወደ ቦታቸው ሲመለሱ ምናምን ኖርማል ጓደኛሞች ኖርማል ቤስት ፍሬንዶች ልኖር እንችላለን። የማይመስል ነገር ለሚስተሀትን ገር አለ ሀገሬ ሰው እንዴት ናችሁ? ቤተሰብ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ ብያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። በጣም ያምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶል ምግብ ታም ምጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ፣ እንግዲህ ዛሬ በፉፉ ቻናል ስለመጣችሁልን በጣም ደስ ብሎናል። ብዙዎች ያው በፉፉ ቻናል ባለ መምጣታችሁ እየተቃወሙ ስለነበረ ማለት ነው። እውነት ለመናገር እኔም በፉፉ በሁሉም ቻናል ብሰሩልን ደስ ይለናል። ግን ደግሞ ማነው? ቡራ ምን ብሏል አንድ ቤት ነው የሚገባው ብሏል። እና ብዙም አትጨነቁ፣ ብዙም እንትን ባትሉ ችግር የለውም ኪሱ አንድ ስለሆነ በፍቅርዬም ተሰራ በፉፉም ተሰራ ጥቅሙ የጋራ ነው፣ እና ብዙ ጭንቃይ ግባችሁ ለማለት ፈልጌ ነው። ፍቅርዬ የራስ ወዳድ ሆና ወይም ፍቅርዬ የራሷን ለመጥቀም ብቻ እየሰራችው ያለች አይነት ነገር ለሚሰማችሁ ነው ይሄ በኩል ላይ ለምታዩዋቸው ችግር የለብኝም። ግን ፉፉዬ የሚሆን ፍቅር የሚሆን የሚሰሩት ነገር ያው ኪሱ አንድ ነው ለማለት ፈልጌ ነው፣ ላስታውሳችሁ ብዬ ነው። ምክንያቱም ኮሜንት ላይ ትናንት እናንዷ ብዙ ነገር ስላለችኝ ስቄ ነው ዝም ያልኩት። ያው ኢንፎርሜሽን ከኛ የተረፈ ነው ወደ እናንተ የሚመጣው። አንዳንዶችም ማለት ነው። ለማንኛውም በዛሬ ቪዲዮ ላይ ትንሽ ሀሳቤን እንስሰጥ። እንግዲህ ፍቅር ቁርጥ ያለውን ውሳኔዋን አስተላልፋለች። እሱም ደግሞ ፈኪ ፈቲ ወደ ፉፉ እንድትቀርብና እና አብሮ መሆን እንዲችሉ የማድረግ ስራዋን ጀምራለች ማለት ነው። በዚህ አጋጣሚ ወደ እውነታው ስንሄድ እውነት ማነች? ፍቅረኛዋን ለዛውም መጀመሪያ በክፉ አይን አይታት የመጣች ሴት ጋራ አሳልፋ የምትሰጥ እስኪ እናንተ ይሄንን ታደርጉታላችሁ ወይ? ምን አይነት ደግነት ነው ይሄ? እውነት ፍቅር በጣም ደግናት። እውነት የምነግራችሁ ሌ አይንዬ፣ ለሌላ ሴት እንካ እንኪ ፍቅረኛዬን ውሰጁ ብዬ ተሰጥ ታየኝ እኮ ሌላው ደግሞ ፍቅረኛሞች የነበሩ ሰዎች ጓደኛሞች መሆን እንችላለን፣ ቤስት ፍሬንድ አለች ፍቅር። ፉፉ እያበደ ነቀለ ማለት ነው እሺ። በዚህም ልጠይቃችሁ እናንተ የቀድሞ ፍቅረኛችሁን ቤስት ፍሬንድ እንሁን ቢላችሁ ትሆናላችሁ? በተለይ ሴቶች ለእናንተ ነው ጥያቄ ማቅረብ የምፈልገው። ይሄንን በኮሜንት መልስ እንደምሰጠኝ ተስፋ አደርጋለሁ። እኔ አላድርጋቸውም፣ ሁለቱንም ነገሮች አላድርጋቸውም። ከተለየት ፍቅረኛ ጋራ ቤስት ፍሬንድ በፍጹም ልሆን አልችልም። ይሄ ማለት በቃ የሆነ ምን እንትን የምለው ነገር ነው፣ ገባችሁ? ፍቅር ይታደሳል እንደገና ደግሞ አብራችሁ በመትሉ ሰዓት ጥሩ ስሜት በምትገናኙ ሰዓት ጥሩ ስሜት አይኖርም ወይ እሱ ወይ እሷ አንድ የተሽተካከለ ህይወት ካላቸው ራሱ ህይወቱም ለመበጥበጥ ነው የሚነሳው። ያልተሳካለት ጎን ማለት ነው። ምክንያቱም የቅናት ስሜት ያድራል እንደገና ደግሞ የንዴት ስሜት ይመጣል። በዛ ሰዓት ደግሞ ያው ክፋትን ቅናትና ንዴት ክፋትን ይወልዳል ማለት ነው፣ ገባችሁ። ስለዚህ የፍቅርዬ ሀሳቦች ሁለቱም ውድቅ ናቸው ማለት ነው። ውሳኔዋን ሳላደንቅላት ማለፍ አልፈልግም። አሁን እንደ ቪዲዮ ነው፣ ገባችሁ። ምኮምተው ሆነ ምንም የማደርገው እንደ ቪዲዮ ማለት ነው። እንደዚህ አይነት የምትወስን ሴት ሲገጥመን ውሳኔዋን በጣም በጣም አደንቃለሁ በተለይ በሃይማኖት ልዩነት ያላቸው ሰዎች ማለት ነው። አሁንም ብዙዎቻችሁ ላይ የሚያስነሳው ጥያቄ ይሄ ስለሆነ ማለት ነው። ለምን አንቺም በሃይማኖትሽ እኔም በሃይማኖቴ ዘፈን ላይ ነው የሚሰራው። ይሄን እናውቃለን፣ ግን ደግሞ ሳይሆን ነው። ይሄ ከሆነ በኋላ ደግሞ አንዱ ወደ አንዱ የመሄድ ግዴታ አለበት። ገባችሁ? በዚህ አይቀጥልም። የግድ አንዱ ወደ አንዱ ይሄዳል። ገባችሁ? ግን በዛ መካከል እነዚህ ልጆች በጣም ተጎጅ ነው የሚሆኑት በጭንቀት እነሱ በውስጥ ይፋጫሉ፣ በኮሜንት ህዝብ ይፋጫል። ምንድን ነው እኔ የማስበው ቢያንስ እነሱ ይፋጩ፣ እኛ በጸሎት ብቻ እናስባቸው። ባይኔ ኮሜንት በመጻፍ ኮሜንት ላይ መጥፎ ነገር በማድረግ ሰውን መቀየር ይቻላል ብዬ አላስብም። ጎበስ ከሆናችሁ ጠንካሮች ከሆናችሁ በውስጥ መስመርም እንዲሁም ደግሞ በህሊናችሁ በጸሎት በማሰብ መለወጥ ይቻላል። ይሄን ነገር እንጂ ኮሜንት ላይ ፍቅርዬ ፉፉዬ በሁለት ፓርት ተከፍላችሁ ፉፉ ቤት ቪዲዮ ሲለቀቅ ፍቅር ንጥብ ፍቅር ቤት ቪዲዮ ሲለቀቅ ፉፉ ንጥብ ከሆነ ፋይዳ ያመጣል ብዬ አላስብም እኔ። ሲቀጥል ደግሞ እኔ ለድራማ ማንኛቸውንም መንቀፍ አልፈልግም። እንኳን ድራማ ሪል እንኳን ቢሆን መለያየታቸውን በሰ- በምክንያት ከሆነ አደንቅላቸዋለሁ፣ ምክንያት ከሌለው ደግሞ እንዲስማሙ ሰላም እንሰብካለሁ። ለምሳሌ አሁን ካያችሁ በዛኛው ቻናሌ ሄሉና ናቲን ታውቋቸዋላችሁ ብዬ አስባለሁ። ሄሉና ናቲ አሁን ድሮም እናውቃቸው በሳቅ በጨዋታ በጣም ፈታ ሲያደርጉን ሲያዝናኑን፣ ፍቅራቸውን ስናይ ስንቀና ነበረ። አጋጣሚ ሆኖ እሱ ወደ ስደት ዓለም ሄደ። ስደት ዓለም ላይ ችግር ገጠመው። እሱ ምንድን ነው ታሰረ፣ ብዙ ነገሮችን አሳለፈ። በዛ መካከል ሄሉ ይሆናል ብላ ሌላ ህይወት ጀመረች። ጊዜው አጭር ነበረ። ስህተት እንደሆነ ያ ነገር ስህተት እንደተፈጠረ በመሀል ሲገባት ያኛውን ህይወት አቋረጠች። አሁን እናቴ ነፃ ወጣ መጣ፣ እኔ ያለሁኝ ግን በእኔ ላይ ያዝሽ ብሎ እሱ ከፋው ማለት ነው። ደግሞም እሱም ትክክል ነው። በእርግጥ እሷም ደግሞ አንዳንዴ ሴት ልጅ በእርግጥ ሴቶች ችኩር አይደለንም በነገራችን። ሌለዚህ እንደዚህ አይነት ነገር ግን የሆነው ሆነ። አሁን እነሱ እየተዋደዱ መለያየት ስለሌለባቸው እኔ የምችለውን በኮሜንት በቪዲዮ የምታገላለው እነሱ አንድ ሆኖልኝ ማየት ስለምፈልግ ማለት ነው። ልዩነታቸው የሰፋ አይደለም በቀገባችሁ ልዩነታቸውን አንድ ማድረግ የሚችሉበት መንገድ ብዙ መንገድ አለእና ሰው ደግሞ እንኳን ሰው ከሰው እግር ከእግርም ስለሚጋጭ ይስማማል። የነፉ ፍቅርና ፉፉ ግን ልዩነቱ ምንድን ነው? ያው እናንተ በጣም በየቀኑ እንደምትጮሁት የሃይማኖት ልዩነት ስለሆነባችሁ ብዙዎቻችሁ እዛ ቤት ሌላ፣ እዚህ ቤት ሌላ ትላላችሁ። አሁን የሃይማኖታቸው ነገር እንጂ እያተራመሳችሁ ያለው የቪዲዮው ነገር አይደለም። ቪዲዮ ላይ እየተሰራ ያለው ነገር አይደለም። በቃ ቪዲዮው ላይ ማን ነው ጥፋተኛው፣ ማን ምን ማድረግ አለበት የሚለውን ነገር አይደለም ኮሜንት እየሰጣችሁ ያላችሁት። አንድና አንድ ትኩረታችሁ ሃይማኖት ላይ ብቻ ነው። እሱን ደግሞ እኔና እናንተ የምንፈተው አይደለም። ገባችሁ? አንድ እግዚአብሔር ነው ፈጣሪ ሲያገናኛቸው ምክንያት አለው። ሁለት ደግሞ እኛ የምናደርገው በጸሎት ማሰብ ነው። ይሄንን በጣም ብዙ ጊዜ ብያችኋለሁ። አንድ ጊዜ ብያችኋለሁ። እሷን ስለሰደባችኋት ወይ እሱን ስለሰደባችኋቸው ይለያያሉ ማለት አይደለም። ገባችሁ? ግን ደግሞ እነሱን ሊያጠነክራቸው የሚችል ነገር ይሄ ነገር ስህተት ነው። ስለዚህ ይቅርባችሁ በትሕትና ገባችሁ? እሱንም ስለሰደባችሁ እሷንም ስለሰደባችሁ የሚጎልባቸው ነገር የለም። በነገራችን ላይ ማለት ነው፣ ህይወታቸውን እየኖሩ ነው እነሱ ማለት ነው። ግን ሰውን መለወጥ የምንችለው በስድብ ሳይሆን በምክር ነው ብዬ አምናለሁኝ። እና በጣም ጫናዎች እየበዙ እያየሁኝ ስለሆነ በዛሬ ቪዲዮ ላይ በተለይ እሷ ቤት ሲሆን፣ በጣም በቃ እሱ ቤት ሲሆን ፍቅር ላይ ያለው ጫና በቅ የሌለ ስድብ የሌለ ነገር ነው የምትናገሯት። በነገራችን ላይ ፍቅር ልክስክስ አይደለችም። ፍቅር እራስ ወዳድ አይደለችም። ፍቅር ደግሞ እናንተ እንደምትሉት እዛ እዛ ምትል ልጅ አይደለችም። ቃሉን መድገም ስለማልፈልግ ነው። ዓይን አይቶ ልብ ይፈርዳል። እናንተም የምታዩት ነገር ነው። ፍቅር ሌላ ፍቅራ ወይ ደግሞ ሌላ ሰው ጋር መሄድ ፈልጋ ምናምን አይደለም። የሆኑት ነገሮች ናቸው እዛ ጋር የተገጣጠሙ። እናንተ በምትሉት ሪል አድርጋችሁት ራሱ ብትይዙት ይሄን ቪዲዮ ስህተት ሁለቱም ጋ ነው ያለው። ከዛ ደግሞ ፉፉዬ አሰፋው ነገሩን ገባቸው እንጂ እንደ እናንተ እንደምትሉት እሱ ወይ እሷ መጥፎ ሆኖ አይደለም። በቃ ያስረግጭ የምነግራችሁ ነገር ማለት ነው። ግን ለሚያልፍ ቀን የማያልፍ ቃል ባትናገሩ መልካም ነው። ነገ አጨብጭበን አጨብጭበን ነገ ሁላችንም እዳር ቀሪ ስለሆነን ማለት ነው። ለማንኛውም ቤተሰቦች፣ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እነሱንም እኛንም እግዚአብሔር ያስበን። ሁላችንም በያለንበት መልካሙን ነው ምመኘው እኔ ሁላችንም በውስጣችን ብዙ ጎደሎ አለብን። ብዙ ነገሮችን እያስተናገድን ነው ያለ ነው። ግን ጎደላችንን መሙላት የሚችለው ፈጣሪ ነው። በቃ የፈጠረን አምላክ ስለሆነ የሁላችንም ጎደሎ እሱ ይሙላልን ለማለት እወዳለሁኝ። ቤተሰቦች ቪዲዮ ላይ ሰብስክራይብ ማድረግ አትርሱ። አስር ሺህ ግን መቼ ነው የምንገባው? እናንተ ምን አይነት ስስታም ናችሁ ግን? ወይኔ ስስት ፋንዲሾች። እኔ እኮ ግን እንደዚህ አመስሉኝም ነበር። ለማንኛውም እንደምወዳችሁ አትርሱ። መልካም ጊዜ ቻውቸው።